ነሽ ቀለሟ እንዴት ነሽ አበራሽ ደናዋልች ምን ነው ፊትሽ ያዘነ ይመስላል ሰላም አይደለሽም እንዴ እንደው እንደ ሞት እኮ አስከፊ ነገር የለም አንቺዬ ውህ በሞትኩት ምን ነው ደግሞ ማን ሞተ አታውቂያትም ያቺ የእማማ በላይ ነሽ ትልቋ ልጃቸው ቀይ አጠር ያለች ወደ ላይ ሰፈር ነው ቤቷ እንደውም ጤና ኬላውን አለፍ እንዳልሽ እማማ በላይ ነሽ እኛ የእኛ ድርተኛ የነበሩት ነው የምት አይ እንደው እኮ እሳቸው በሽታ በቅጡ ሳይታወቅ ነበር ያረፉት ተሸፋፍኖ ኑሮ እኮ መጨረሻ ላይ ነበር የታወቀው ካንሰር መሆኑ አይ እናቴም፣ እና አሁን ደግሞ ልጃቸው ሞተች ነው የምትይኝ? አይገርምሽም? እንዴት ያሳዝናል! መሰልሽ የከተሜው በሽታ ለካስ እኛ ውስጥም አለ። የእሷን አሁን የጡት ካንሰር ነው ያሉት። ነግበኔ ነው እኮ እንደው ምን አለ ምን እንደሆነ ብናውቅ መከላከያ መንገዶችም ካሉት ብናቀለማ። እውነትሽን እኮ ነው ሀዋ። ዛሬ ይመጣለሁ ብላኛለች። እስቲ እሷን። ውይ እቺ አሁን መጣች እንደውም። እንዴት ሰነበታችሁ? ደህና ናችሁ? እንዴት ነሽ ሀዋ? ስናነሳሽ መጣሽ። ምን ነው? በሰላም። አዎ እኛ አስደናነን እንደው የጡት ካንሰር ስለሚሉት በሽታ ትንሽ ለማወቅ ብለን ነበር። በጣም ጥሩ። ከፀሐይ ገባን በልና እንወያይ። እኔም እንዳጋጣሚ ስለ እሱና ሌሎች ማድረግ ስላለብን የቅድመ ክትትል መንገዶች ላዋራችሁ ነበር የመጣሁት። ደግ። እሺ፣ ስለ ጡት ካንሰር ከማውራታችን በፊት ካንሰር ወይም አደገኛ እጢም እንደሆነ እንወያይ። እጢዎችን በሁለት ከፍለን ማየት እንችላለን። ካንሰር የሆነ እና ካንሰር ያልሆነ ማለት ነው። ካንሰር ያልሆነ ስንል ለህይወታችን አስጊ ያልሆነው የእጢ አይነት ነው። አንዳንዴ ግን እድገቱ ካቅም በላይ ሲሆን ዋና ዋና የአካል ክፍሎችን ማለትም እንደ ልብ ጉበትና አእምሮን ስራቸውን በአግባቡ እንዳይሰሩ ያስተጓጉላል። ካንሰር የሆነ በህክምና ካንሰር ተብሎ የሚጠራው የእጢ አይነት ነው። ይህም አደገኛ የሚያደርገው ምክንያት ከእጢ አፈንግጠው የሚወጡ ህዋሳት በደም ዝውውራችንና በሌሎች የሰውነታችን ስሮች አማካኝነት እየተዘዋወሩ እና እየተዛመቱ የተለያዩ የሰውነት ክፍሎችን ስለሚያጠቁ ነው። እሺ የጡት ካንሰር ታዲያ እንዴት ነው እንዳለብን ልናውቅ የምንችለው? አዋዩ አራት አይነት የጡት ምርመራዎች ሲኖሩ እነሱም በራስ የሚደረግ ወይም የግል ምርመራ፣ በጤና ባለሙያ የሚደረግ ምርመራ፣ የጡት ራጅ ወይም ማሞግራፊ እንዲሁም የጡት አልትራሳውንድ ናቸው። ዛሬ የቀድሞ ልየታ ጥቅም እና የራስ ምርመራ እንዴት እንደምናደረግ አሳያችኋለሁ። ቀድሞ የሚደረግ ልየታ የሚደረገው የበሽታ ምልክት በሌለባቸው ሰዎች ላይ ሊከሰቱ የሚችሉ የጤና እክሎች ወይም በሽታዎችን ቀድሞ ለመለየት ነው። ቀድሞ የሚደረግ ልየታ እንደ ምርመራ አይቆጠርም። ነገር ግን የበሽታውን መኖርና ለመኖር ለማወቅ ተጨማሪ ምርመራ ማድረግ ያለባቸውን የህብረተሰብ ክፍሎች ለመለየት ያገለግላሉ። አንድ ጤነኛ የሚመስል ጤነኛ ነኝ ብሎ የሚያስብ ሰው ለበሽታ ተጋላጭነቱ የሚታወቅበት መንገድ ነው። ይህ በሽታ ምንም አይነት ምልክት ባያሳይም በበሽታው ተጠቅተው ሊሆን ይችላል እናም ብዙዎቹ የጤና እክሎች በጊዜ ሲደረስባቸው መፍትሄውን ለማግኘት እና ለማከም ቀድሞ የሚደረግ ምርመራ አስፈላጊ ነው። አሁን ደግሞ አንድ ሰው ለበሽታው ተጋላሽ ሲሆን፣ እኛ የጤና ባለሙያዎች ምን እንደምንመክር እነግራችኋለሁ። ሴቶች የግል ምርመራን በመጠቀም ለጡት ካንሰር ህመም የቀድሞ ማጣራት ማድረግ ይችላሉ። ይህንን የሚያደርጉት ደግሞ በትንሹ በወር አንዴ የጡት የራስ ምርመራ ዘዴዎችን በመተግበር ነው። ሴቶች የወር አበባቸው ከጀመረ ከሰባት እስከ አስር ቀናት በኋላ የጡት ራስን መፈተሽ እንዲያደርጉ ይመከራል። አስታውሱ ሺ እነዚህን ዘዴዎች ተጠቅመው እብጠት ካገኙ ወይም የጦታቸው ቅርጽ ላይ ለውጥ ከተመለከቱ ማድረግ ያለብን ወደ ጤና ኬላ ሄደው ተገቢውን ምርመራ እንዲያከናውኑ እና እንዲታከሙ ወደ ተሻለ የህክምና ተቋም ሪፈር ማድረግ ነው። ማንኛውም ሴት የሚዳሰስ እብጠት በጦቷ ላይ ካገኘች፣ የጦቷ ቅርጽ ላይ ለውጥ ካየች፣ ያልተለመደ አይነት ጠጣር እብጠት ካጋጠማት፣ ቦታውን የለወጠ ወይም የተገለበጠ የጡት ጫፍና ከጡት ጫፍ የሚወጡ ያልተለመዱ ፈሳሾች ካሉ ወደሚቀርባት ጤና ኬላ በአስቸኳይ መሄድና ምርመራ ማድረግ ይኖርባታል። ሀዋ፣ እዚህ ላይ ጥያቄ ነበረኝ። አሁን እኛ አካባቢ አንቺ እንደምትይው ማድረግ አልተለመደም። እንደው ማድረጊያ ዘዴዎቹን በደንብ ብታብራሪልን። እሺ፣ አሁን ሶስት የጡት የራስ ምርመራ አይነቶችን ልንገራችሁ። አንደኛ በመመልከት ሲሆን፣ ይህ ዘዴ በቀላሉ ከላይ የለበስነውን ልብስ አውልቀን መስታወት ፊት በመቆም የምንተገብረው ዘዴ ነው። የቁም መስታወት ካለን እሰየው፣ ባይኖረንም ግን ያንን ትንሽ መስታወት ራቅ በማድረግና በደንብ በመመልከት መመርመር ይቻላል ማለት ነው። ይህን ስናደርግ የእጃችንን ሁኔታዎች እየቀያየርን መሆን ይኖርበታል። በመጀመሪያ ሁለቱም እጆቻችንን ወደኋላ መቀመጫችን ላይ በማሳረፍ የጡታችንን ቅርጽ፣ ቀለም፣ ቦታውን የለወጠ የጡት ጫፍ ወይም የተገለበጠ የጡት ጫፍና የተለየ እብጠት ካለ መመልከት። ሁለተኛ እጃችንን ወገባችን ላይ በማድረግ የጡታችንን ቅርጽ፣ ቀለምና የተለየ እብጠት ካለ መመልከት። ሶስተኛ እጃችንን ወደ ኋላ አድርገን ጭንቅላታችንን መያዝ ከዛም የጡታችን ቅርጽ ቀለምና የተለየ ህብጠት ካለው መመልከት ሁለተኛ በመዳበስ ሲሆን ይህ ዘዴ ደግሞ የግራ እጃችንን ወደ ላይ በማድረግ በቀኝ የእጅ መዳፎቻችን ወይም የአራቱ ጣቶች መዳፍ የግራ ጡታችንን መዳሰስ ማለት ነው ይህን ዘዴ ለቀኙ ጡታችን በተመሳሳይ እንደግመዋለን ይህንን ስናደርግ የእጃችንን መዳፎችና እንቅስቃሴዎችን እየቀየረ መሆን ይኖርበታል አንድ ጊዜ መዳፋችንን ከላይ ወደ ታች መስመር እንደማስመር በሚመስል ዘዴ ከውጨኛው ክፍል ወደ ውስጠኛው ክፍል እየሄድን ዳብሰዋለን። አንድ ጊዜ ትናንሽ ክቦች እየሰራን ወደ ጡታችን ጫፍ እየዳበስን መሄድ፣ አንድ ጊዜ ደግሞ ከውስጠኛው ክፍል ወደ ጡት ጫፍ መዳበስ፣ ከዛም በዛው መስመር ወደኋላ ኋላ እየተመለሱ ሁሉንም የጡት ክፍሎች ማዳረስ ናቸው። ስንዳብስ መገንዘብ ያለብን ማንኛውም መብጣት፣ የጡት ቅርጽ መለወጥ፣ እንዲሁም የጡት ጫፍ ላይ ቆዳን የመሸምቀቅ ነገር ካለ ወደ ጤና ኬላ መሄድ ያስፈልጋል። ሌላኛው የመዳበስ ዘዴ ደግሞ ጋደም በማለት ነው። ማለትም በጀርባችን በመተኛት ግራ እጃችንን ወደ ጭንቅላታችን በመዘርጋትና መለስተኛ ትራስ ከግራ ትከሻችን ስር በማስገባት ጡታችንን መዳሰስ ሲሆን ከላይ ያየናቸውን ሶስት የመዳሰስ መንገዶች በድጋሚ በመጠቀም መመርምህር ማለት ነው። ለተመሳሳይ መንገድ ለቀኝ ጡታችንም እንደዚሁ አድርገን እንመረምራለን። በመጨረሻም እንደ አንድ የቅድመ ጥንቃቄ ምልክት እንዲያገለግሉ በዚህ መልኩ መመርመር እንችላለን። የግራ እጃችንን ወገባችን ላይ አድርገን በቀኝ እጃችን የግራ ብብታችን አካባቢ እንዲሁም የግራ የአንገት አጥንታችን ስር ማንኛውም አይነት እብጠት ካለ ማየት አለብን። በተለይ የበቆሎ ፍሬ ወይም የባቄላ አይነት እብጠት ካጋጠመን ወደ ጤና ኬላ መሄድ ይኖርብናል። በተመሳሳይ ለቀኝ ጎንም እንዲሁ እንሰራለን ማለት ነው። በጣም እናመሰግናለን ሐዋ ብዙ ነገር ተምሬበታለሁ። ስላዳመጣችሁኝ አመሰግናለሁ። መልካም ቀን